ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችል የተጠቃለለ ሕግ ማዘጋጀት እንደሚገባ በሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎች ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስቴር ያዘጋጀው በሴቶችና ሕጻናት ላይ የሚፈጸሙ ጥቃቶችን በተመለከተ ያሉ የሕግ ክፍተቶችና ጾታን መሰረት ያደረገ ጥቃትን መከላከል የሚያስችል ሀገራዊ ንቅናቄ መድረክ በቢሾፍቱ ከተማ ተካሂዷል። ትዝታ መኮንን በህዝብ ተወካዮች ምክር ቤት የጤና ማህበራዊ ጉዳዮች ባህልና ስፖርት ቋሚ ኮሚቴ ሰብሳቢ ወርቅ ሰሙማሞ በዚህ ወቅት እንዳሉት ፆታዊ ጥቃትን ለመከላከልና ምላሽ ለመስጠት እየተሰራ ቢሆንም አሁንም ቁርጠኝነት ይጠይቃል። ፆታዊ ጥቃትን ለመከላከልና ምላሽ ለመስጠት የተጠቃለለ ህግ ማዘጋጀት አስፈላጊ መሆኑን በመገንዘብ ሁሉም በባለቤትነት ሊሰራ እንደሚገባም ተናግረዋል። የተጠቃለለ ህግ ማውጣት ያስፈልገናል። እንዴት ውጣ፣ ምን አይካተት፣ ምን ያዝ ይሄ በአንድ ላይ ተሰብስበው የሚያደርገው ሳይሆን የቤት ሚኒስትርና ሴቶችና ማህበራዊ ጉዳይ ሚኒስትር ኮሚቴ ተቋቁመው በመጣ ይሰራ ጥሩ ነው። የተለየ ሞዳሊቲ እንዲሄድ እንጂ ተሰብስበን በመበተን በተለመደው አካሄድ ለውጥ አያመጣም። የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የጸገነት መንግስቱ በበኩላቸው ፆታዊ ጥቃትን ለመከላከል እና ምላሽ ለመስጠት በጋራ መስራት ይገባል ብለዋል። ለሴቶች ብለን አይደለም ለወንዶች ብለን አይደለም ለሀገር ነው ብለን መስራት መቻል ያለብን። በአንገብጋቢነቱ ተይዞ መሰራት አለበት። የተቀራረበ አመለካከትና የተቀራረበ የውስጥ መነሳሳት የሚፈልግ ጉዳይ ነው ብዬ አስባለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በኢትዮጵያ የተለያዩ ሕግና ፖሊሲዎችን በማዘጋጀትና ተቋማትን በማደራጀት ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት እየተሰራ መሆኑን ገልጸዋል። ቀጣይነት ባለው ንቅናቄ የሕግ ክፍተቶችን ከማረም ጀምሮ የተጠቃለለ ሕግ መተግበር የሚቻልበት ስርዓት ለመዘርጋት ባለድርሻ አካላት የበኩላቸውን ሚና እንዲወጡ ለማስቻል የተዘጋጀ መድረክ ነው ብለዋል። ማህበረሰቡ ራሱ ጥቃትን የሚጸየፍ ጥቃት ሲፈጸም አይቶ ዝም የማይል የተዘረጉ ስርዓቶች አሉ አሁን የሆትላይን ሰርቪሶች አሉ አሁን በቅርቡ ደግሞ የፌዴራል ፖሊስ ይፋ ያደረገው የዲጂታል ሲስተም የጥቆማ ስርዓት አለ ከዛ አግባብ እንግዲህ አሁን ደግሞ የምንሰራው የህግ ክፍተትን ለማድረቅ የምንሄድበት ደግሞ ስራዎች አሉ የበለጠ ግን ለህዝቡ መሰረታዊ ዋስትና ጥቃትን ከመከላከል አንጻር ማህበረሰቡ ራሱ ዋነኛ ተዋናይ መሆን አለበት። መንግስት ከህግ ዝግጅት ጀምሮ የህግ አተገባበሮችን የመከታተል ስራ እያከናወነ መሆኑን ጠቁመው ማህበረሰቡ ጥቃትን ለመከላከል የበኩሉን ሚና መወጣት እንዳለበት አስገንዝበዋል። ፆታዊ ጥቃትን ለመከላከል እና ምላሽ ለመስጠት እንዲሁም ተጠያቂነትን ለማስፈን የሚያስችሉ ስራዎች እየተሰሩ መሆናቸውን የገለጹት ደግሞ የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን ናቸው። ለዚህ ድርጊት ምላሽ መስጠት ላይ ያሉ የህግ ክፍተቶችን ለማሻሻል እየተሰራ መሆኑን ጠቁመዋል። ከሚያቀኑ ኢንፎርስ የማድረግ ምላሽ የመስጠት ላይ ያሉትን የክፍተቶች በደንብ እዚህ የሚቀረቡት እኛ የምናውቃቸዋለን። እሱ ላይ አግባብ ያለው ምላሽ መስጠት ያስፈልጋል። ፍትህ ሚኒስቴርም እንደ ህግን የማርቀቅ የፌዴራል መንግስቱን እንደ ማማከር ካለበት ኃላፊነት አንጻር መሰረታዊ መሻሻል ያለባቸውን ጉዳዮች ላይ ትኩረት ሰጥቶ እየሰራ ነው። በውይይት መድረኩ የሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎችና አባላት፣ የመንግስት ተቋማትና ከፍተኛ ኃላፊዎች፣ የፍትህ አካላት፣ የክልል ሴት አደረጃጀቶችና ሌሎች ባለድርሻ አካላት ተገኝተዋል።